በጠቅላላው አንተንና የአንተን ነገር ምንም አልፈልግም ብሎ በሩን ዘግቶ በተቀመጠ ቦታው ገዳሙ መጥተህ አትመው፣ አትገላምጠው፣ አታኩርፈው፣ ከማን በልጦ አትበለው፣ የናቀህ አርገህ አትመልከተው። ዓላማው ነውና ትክክል አድርጓል። ስለዚህ በየገዳማቱ ለበዓላት የምትመጡ ምእመናን፣ በየአዳራሹ በየቤቱ ማረድ መጥበስ መቀቀሉን ተዉት። እሱን ሁሌ በቤታችሁ ታደርጉታላችሁ። እስቲ ወደ ገዳም ስትመጡ ሽሮ ብሉ፣ ክኩን ብሉ፣ ውሃውን ጠጡ። ፍራሹ ይቅርና መሬት ተኙ። ልብሳችሁም ገዳማውያኑን ይምሰል። በስርዓት ተመላለሱ፣ ጹሙ፣ ጸልዩ። አባቶችን እናቶችን በሚያስፈልጋቸው በመርዳትና ከእግራቸው ስር ቁጭ ብላችሁ ተማሩ። ጸሎታቸውን በረከታቸውን ተቀበሉ። መካከላቸው ገብታቸው አንዱን ጻድቅ አንዱን ኃጥ አድርጋችሁ አትኮንኑ። የአንዱ ወዳጅ የአንዱ ጠላት አትሁኑ። እርስ በእርሳቸው እንዲጠላሉ እንዲቀናኑ አታድርጉ። ካንዱ ወደ አንዱ ወሬና ሐሜት አታመላልሱ። ሁሉን በኩልነት እዩ። ወደ ቤታችሁ ወደ ከተማ እንዲሄዱ አትገፋፏቸው። የዓለምን ነገር እያወራችሁ ልባቸውን አታባክኑ። ሰርጋችሁን የዓለም ደስታችሁን እዛው በከተማችሁ ባሉ አድባራት አድርጉ እንጂ እንዲህ ያለ ገዳም ተዳሩ ለመባል ብቻ መነኮሳቱን ለእናንተ ድግስ በመውጣትና በመውረድ አታባክኗቸው። የእናንተን ጉዳይ እዛው እናንተ ጋር ጨርሱት። ገዳም መምጣታችሁ ለመባረክና ለጾም ለጸሎት ብቻ ይሁን። ገንዘባችሁን ለትክክለኛና ለአስፈላጊ ነገር ብቻ አውሉት። ገንዘባችሁ የፈረሰ የመነኮሳት ቤት በአግባቡ የሚያድስ ለመነኮሳቱ አስፈላጊ መሰረታዊ ለሆኑ ነገሮች ብቻ የሚውል እንጂ የሀብት መገለጫ ወይም የማኅበራት መገለጫ ማረድ፣ መጥበስ፣ መቀቀል፣ ልዩ ልዩና መጠጥ፣ ዘመናዊ ቁሳቁስ ያለ አግባብ የሚወጣ አይሁን። ገዳም ከተኬደ ሳያርዱ፣ ሳይጠብሱ፣ ሳይቀቅሉ መመለስ በአዋጅ የተከለከለ ይመስል ቤትህ ልጆችህ እየራባቸው እየጠማቸው ኑሮህ ብዙ ጒድለት እያለበት ገዳም ላይ ብስል ከጥሬ አታማርጥ። የገዳም አካሄድ ፈሪሃ እግዚአብሔር ያለውና እንደ ቀድሞ ምዕመናን ከራስ አልፎ ለመናንያንና ለመነኮሳትን አርአያ የሚሆን ይሁን። ወደ ገዳም መጓዝ ስትፈልግ ከማኅበራት ከሀብታሞች ጋር እኔ ይበልጥ እኔ ይበልጥ በፉክክርና የተሻለ ደግሶ አብልጦ ለመታየት ሳይሆን በኃላፊነት ይዛቸው የምትጓዛቸው ምዕመናን መንፈሳዊ እርካታን እንዲያገኙ ጣር። እንደው ውስጥ የሌለ አፋዊ በመብልና በመጠጥ የጠገበ መዝሙር አይሉት ዘፈን አትጩ። እዛ ቦታ ሄደ ጾመ ጸለየ ጉር ለትህን ሞልተ ግባ። በከንቱ ሄደ በከንቱ አትመለስ። የፈለገ ሀገር ጠረፍ ቢሆን የፈለገ ውጣ ውረድ ያለበት ቦታ ቢሆን መሄድ ተግባር ከሌለበትና ሥራ አልካል ጠበቁ በከንቱ ደርሶ በከንቱ መመለስ ነውና ለገንዘብ ለሚባክነው ጊዜ አስበ ደርሶ መልስህ እግዚአብሔር የወደደውና የተባረከ ይሁን ብለው ይህንንና ሌላም እግዚአብሔር ያመለክቶትን ማንንም ሳይፈሩ ለሚመለከተው ሁሉ ይናገሩ፣ ያስተምሩ። የሚሰነዝርቦትም ክፉም ሆነ ደግ ነገር በጸጋ ይቀበሉ። ከዛ በኋላ ያለውን እሱ ያውቃል ብለው ብዙ ምስጢራትን ነግሯቸው ባርከዋቸው የተጣለባቸውን ኃላፊነት በሰላም እንዲወጡና መንገዳቸውም የተቃና እንዲሆን እሱ ቃሉን ትምህርቱን ባስፈላጊው ቦታ ለአስፈላጊው ሰው እንዲደርስ እሱ መርቶ በቦታው እንዲያደርሳቸው ጸልየው ሸኟቸው። ክፍል ሁለት እማ ሆይ ከአባ ተለይተው ተልኳቸውን ለመጀመር ወደ አንድ በዓል ወደሚከበርበት ገዳም እየተጓዙ ነው። ከፊት ለፊታቸው ብዙ ወጣቶች ከጥቂቶች በቀር እጥ ያጣ አለባበስ ለብሰውና በዓል ለማክበር ወደ ገዳም ሳይሆን ወደ ሰርግ ወይም ወደ መዝናኛ የሚሄዱ የሚመስል ሁኔታ ይጓዛሉ። እማ ወይ እነሱን እያዩ ወይ ጉድ፣ አን ወደ ገዳም እንዲህ ተሆኖ ነው የሚኬደው? አሉና በውስጣቸው እያጉረመረሙ እስ እያሉ ሲጓዙ ልጆቹ አንድ ጥላ ቦታ፣ አንዱ በአንዱ ላይ ተደራርበው አረፋሉ። እማ ወይ እነሱ ጋር ደርሰው እሳቸውም አረፋሉና ልጆቼ ወዴት እየተጓዛችሁ ነው? አሉ ልጆቹ በመገረም ተመለከቷቸውና፣ ወደ ገዳም ነዋ አለ ከመካከላቸው አንዱ ደፋ። እንዲህ ገዳም ገዳም እንዲህ ተኮኖነ እንደሚኬደው አሉ። ሁሉም በመታዘብ እያዩ የማይሆን ንግግር ሲሰሙ ገዳም ገዳም ያሉ ሁሉ ተነሱና ወደ እሳቸው አፈጠጡ። አንዷ ታዲያ እንዴት ተኩኖን የሚኬደው? አለች ሳቅ ብላ። ይውላችሁ ይህን ቅጥ ያጣ አለባበስና እንደ ደረቀ ጭራሮ ጸጉራችሁን አንጨፍራችሁ ሰውነታችሁን የሚያሳይና የሚያስቆጥር ልብስ ለብሳችሁና ከንቱ ፍሬ ከርስኪ ቀልድና ፍሬ ቢስ ወሬ እያወራችሁ ወደ ገዳም አይኬድም። እንዲሆኑ የሚኬደው ሰርግና መዝናኛ ቦታ ነው። ወደ ገዳም ሲመጣ እርቃኑንና የሰውነት ክፍሉን የሚያስቆጥር ልብስ እንዲህ ጸጉርን አንጨፍሮ ሳይሆን ሴቷን በሻሽ ወንዱን በኮፍያ ሸፍኖ የሚያወራ መልካም መልካሙን እየዘፈኑ ሳይሆን እየዘመሩ ታዲያ፣ መዝሙሩ ውስጥ ዳንስ ያለበት ሳይሆን በእውነተኛ በተሰበረ ልብ የዛን ጻድቅ ወይ መልአክ ወይም የፈጣሪውንና የእመቤታችንን ቅድስናና ፍቅር እያሰቡ ከቻልክ ከእንባ ጋር ካልሆነ ትሕትና በተሞላ ልብ እየዘመሩ ነው ልጆቼ። ደግሞም በየገዳማቱ ሰው ሲሄድ አይተንና ደርሰን መጣን ለማለት ብቻ በቡድን ለመጓዝ አይደለም። በመጀመሪያ ሃይማኖትና ሃይማኖቱ የሚያዘውን ስነ ስርዓት መማር መጠየቅ፣ ካለባበሳችን ካነጋገራችን ጀምሮ እግዚአብሔር በኛ ደስ እንዲለው ትዛዙን ማክበር ገዳምም ከደረስም በኋላ ከአባቶች ከእናቶች በረከት መቀበል የመጣንበት ነውና ማስቀደስ፣ ትምህርቱን መስማት፣ የገዳሙን ሕግ አክብሮ በስርዓት ሆኖ የመጡበትን በዓል አክብሮ መመለስ ነው። ስለዚህ አሁን ሳያችሁ ወደ ገዳም የምትሄዱ ስላልመሰለኝ ነው የጠየኳችሁ። ልጆች አሉማ ሆይ በትሕትና በተሞላበት ድምፅ። ልጆቹ ደነገጡ፣ ተሸማቀቁ፣ አቀረቀሩ። ከመካከላቸው አንዷ እማ ሆይ፣ ልክኖት በጣም ስህተት ሰርተናል። ለወደፊቱ ሁሉን እናርማለን። ይህ አለባበስም ሆነ ጠቅላላ ሁሉ ነገር አይደገምም። አሁን ባለን ነገር ከአለባበሳችን ጀምሮ እናርማለን አለች። ጎሽ፣ ተባረኩ፣ እሱ መንገዱን ይምራችሁ ልጆቼ። የኛ ሃይማኖት እኮ እንኳን መንፈሳዊ ቦታ ስንጓዝ ቀርቶ ሰርግና መዝናኛ፣ ለቅሶ፣ ገበያ ብቻ ሁሉ ቦታ ስንሄድ በስርዓቱ መመላለስ እንዳለብን ታስተምረናለች። አካሄዳችን፣ አለባበሳችን፣ መላ ህይወታችን የእግዚአብሔር ሰዎች በተለይ የዚች ሃይማኖት ተከታይ መሆናችን የሚገልጽ መታወቂያችን መሆን አለበት ብለው የመከሯቸውና እየተወያዩ ጉዟቸውን ቀጠሉ። እማ ወይም ወደ ማታ ሰዓት ሲዘዋወሩ አንድ ትልቅ ድንኳን ሜዳው ላይ ተጥሎ ውስጡ ውጩ በሰው ተሞልቶ ጫጫታ ሁካታ ነው። ድንኳኑ ውስጥ ግማሹ ጥሬ ስጋ፣ ግማሹ ቅቅል፣ ግማሹ ጥብስ፣ ብቻ ወንዱ ሴቱ እንደየመርጫው ከሚመስለው ጋር ቢራውን፣ አረቂያውን፣ ጠጁን፣ ጠላውን ይዞ ግባ በሞት ይላል። ማሆይ ሁሉን በዝምታ ሲመለከቱ ቆዩና ማዕከላቸው ገብተው እጃቸውን አጨበጭቡና እስካሁን እዛ መሆናቸውን ያላየ ወደ ጭብጨባው ፊቱን ሲያዞር እማሆይ በቁጣ ሲመለከቷቸው አዩና ሁሉም ጸጥ አለ እማሆይ በቁጣ ሁሉን ገልመጥ አርገው ልጆቼ ወደዚህ ለምን መጣችሁ ምን ችግር ገጥማችሁ እዚህ ተገኛችሁ አሉ የሁሉም አስተባባሪ ብድካርና እማ ሆይ የመጣ ነው ይህንን ታላቅ ክብረ ባህልና ክብር እንጂ ምንም ችግር የለብንም አለ የምንኩስያን ጤንነት በጥርጣሬ እያየ እማ ወይ ፈገግ ካሉና፣ ውሸት፣ ፍጹም ሐሰት፣ የመጣችሁት ልትበሉ፣ ልትጠጡ፣ ልትዝናኑ ነው። ለመሆን የመጣችሁበት ቦታ እህል የለም ኑሯል። ስትታዩኮ ከእህል ጋር ዛሬ ገና የተገናኛችሁ ነው የምትመስሉት። ለመሆኑ እውነት የዚህ ገዳም በዓል ለማክበር የመጣ እውነት እንደዚህ ነው ምሽቱን ማሳለፍ ያለበት? እዛ ቤተ ክርስቲያን መንፈሳዊ አባቶች ዘማሪያን ተመድበው በአሁን ሰዓት ስለ ገዳሙ ታሪክና እንዲሁም መንፈሳዊ ስብከቶችን እየተሰጡ ብዙዎችን ፈጣሪ ያደረገላቸውን ቸርነት እየተነሱ እየመሰከሩ በእልልታና በዝማሬ የመጡበትን ባህል እያከበሩ ናቸው። እናንተ ግን እንደመጣችሁ ተሳለማችሁ፣ በቃ ወደ መብልና ወደ መጠጣችሁ ገባችሁ። ነገም ለስሙ ታቦቱ ሲወጣ ደረስ ብላችሁ ወዲሁ ትመጣላችሁ ወይ፣ በየጨካው ገብታችሁ ፎቶ መነሳት፣ መዝናናት፣ ከዛ ወደ አገራችሁ በቃ ገዳም ሄደን መጣን ይባላል። እስቲ ልጠይቃችሁ፣ ይሄ ነው ወይ ባህል አከባበር? ይሄ ነው ገዳማዊ ጉዞ? ይሄ ነው መንፈሳዊነት? እስቲ ልጠይቃችሁ፣ እዚህ ገዳም ይሄ በዓል ለምንድን ነው የሚከበረው? ይሄ ገዳም መቼና በማን ተመሰረተ? በገዳሙ ያሉ አባቶችና እናቶች አኗኗር ምን ይመስላል? ምን ይበላሉ? ምን ይጠጣሉ? ምንስ ጉድለት አለባቸው? ምን ያስፈልጋቸዋል? እስቲ ንገሩኝ። መቼም ወደ ገዳም ከመጣን ይህንን እና ይህንን ጠይቀን ተረድተን ካለን ጉድለታቸውን ሞልተን ከሌለን አይዟችሁ ብለን ከማሆይ ከአባ ሆይ በረከታቸውን፣ ጸሎታቸውን ተቀብለን በዓሉን በአግባቡ አክብረን ለመመለስ እንጂ እንዲህ በገዳም ላይ መደረግ የሌለበትን የከተማ ጸባያችሁና ሸቀጣችሁን ይዛችሁ ቆሻሻችሁን በየሜዳው ጥላችሁ፣ ለቀሪዎቹ ነዋሪዎች በሽታ ጥላችሁ ልትሄዱ አልነበረም። አንዳንዴ እኮ በየከተማው ያሉ ሰንበት ተማሪዎች ባያጸዱትና ባያስወግዱት ጥላችሁት የምትሄዱት ቆሻሻ የሚያመጣው በሽታ ሁሉን ይረፈርፍ ነበር። አረ በቃ ተመለሱ። ለስጋችሁ እዛው ቤታችሁ፣ ሀገራችሁ አለ። ወደዚህ ከመጣችሁ የነፍሳችሁን ነገር አስቡ። አረ በቃ ሆድ እንደው አየው፣ ኃይልም በቃ ነፍሳችሁ ከራባው ጧት። እኔ ከተናገርኩ ጆሮ ያለው ይስማ፣ ልብ ያለው ልብ ያርግ። አበቃው ብለው እየተቻከሉ ወጡ። ማሆይ ሌሊት ቤተ ክርስቲያን ውስጥ ጸሎቱን ሲከታተሉ አድረው ጧት ዞር ዞር ሲሉ የሜዳው ላይ ያሉት ሸቀጣቀጦች ሸቀጣሸቀጦች ተዘርግቶ ሸማቹ ለመግዛት ይገፋፋል። ማሆይ ወደ አንዱ ሸቀጥ ነጋዴ ጋር ሄድ አሉና ሰዎች፣ መርካቶ ገበያ ነው ያላችሁት? አሉ ሁሉም ገልመጥ ብሎ አይቷቸው ወደ ገበያው ተመለሰ። ማሆይን ድምጻቸውን ጮክ አድርገው ቀጠሉ። ቤቴን የንግድ ቦታ አደረጋችሁት ያለው እናንተን ነው። ትገርማላችሁ። አሁን እዚህ ያለው እቃ እናንተ ካላችሁበት ከተማ ተሸምቶ ከእናንተ ጋር በመኪና ተጭኖ የመጣ ነው። እዛ ባላችሁበት ጠዋት ማታ ከምታዩት ከምትሸምቱት የተለየ ምን አዲስ ነገር ታምር አይታችሁ ነው? በዚህ ሰዓት ቅዳሴው እየተቀደሰ የመጣችሁበትን ዘንግታችሁ ሸቀጡ ላይ የምትራኮቱት? አረ ምን አዲስ ነገር ተገኘ? ለመሆኑ ወደዚህ ለመምጣት ያወጣችሁ ብር፣ በእግራችሁ የተጓዛችሁበት ድካማችሁ፣ ላባችሁ፣ ጥላችሁት የመጣችሁት ስራችሁና ቤተሰቦቻችሁ አይቆጫችሁም? ለመሸጥ ለመለወጥ፣ ለመሸመት ነው ያኑን ሁሉ ትላችሁ የመጣችሁት። ዓላማችሁ ምንድን ነው? አራም መጣጣችሁ ለምን ነበር? ያደላቸው ጎበዞቹ ሌት በሰዓታት በመሃሌት እንቅልፍ ባይናቸው ሳይዞር ደከመን ሳይሉ አድረው አሁንም እያስቀደሱ ነው። ኋላምታቦቱ ታቦቱ በአክብሮትና በፍቅር አክብረው ወደ መጡበት ይመለሳሉ። ለምን? ከመነሻቸው ጀምሮ ዓላማቸውን አውቀው ነዋ አይመጡት እናንተ ግን መነሻችሁንና መረሻችሁን ሳታውቁ ሲያረጉ አይታችሁ እንዲህ ያለ ቦታ እጅ መጣ ለማለት ለጉራ የመጣችሁ ዓላማ ቢሶች በመሆናችሁ ይኸው፣ ሌላው የነፍሱን ገበያ ሲሸምት፣ እናንተ ደግሞ የሥጋ ገበያ እየሸመታችሁ ነው። ታሳዝናላችሁ፣ ትገርማላችሁ። እኔ ለእናንተ በጣም አፈርኩ። እንግዲህ ደህና ሁኑ። ጆሮ ያለው መስማትን ይስማ፣ ልብ ያለው ልብ ይበል። ወደ ዓላማውና ወደ ነፍሱ ይመለስ አበቃው። ብለው ወደፊት ተራመዱ። ሰዎቹ በጣም ደነገጡ። እውነት እኮ ነው፣ ሁሉ ነገር አጠገባችን በርካሽ ሞልቶ ተርፎ፣ እዚህ የመኪናውን ጉልበቱን አስቦ እጥፍ ዋጋ ከሚጨምረው ነጋዴ መሸመት ምን ይባላል? የመጣንበት ሌላ ነገር። እውነትም ዓላማ ቢሶች ነን ብለው እየተጸጸቱ ወደ ቤተ ክርስቲያኑ በረሩ። ግማሹ እሱ የዝሆን ጆሮ ይስጠን ብለው ግብይታቸውን ቀጠሉ። አንዲት ሴት ውድ ዋጋ ጠይቆ ሊገዙት የነበረውን ጥለው የሄዱበት ነጋዴ ተናዶ አጠገቡ ያለ ከዘራውን መዞ ሮጦ እማሆይን ሳያስቡት ከኋላቸው አናታቸው ላይ አሳረፈባቸው። እማሆይ ተዝለፍልፈው ወደቁ። ሰው ተሰበሰበ። ግማሹ ሰውየውን ይዞ ይደበድበዋል። ግማሹ ይገላግላል። ግማ ሆይ እማ ሆይን አንስቶ ደማቸውን ይጠራርጋል። እማ ሆይ መለስ ሲላቸው ፖሊሶች ደርሰው ሰውየውን ከደብዳቢዎች አስጥለው ነገሩን ሲያጣሩ አዩና እየተንገዳገዱ ተነስቱና ወደ ፖሊሶቹ ቀረብ ብለው ተውት፣ ተውት አትንኩት፣ እንኳን መኝታ ይህ ዱላ በረከቴ ጸጋዬ ደሞዜ ነውና፣ በረከቴንና ደሞዜን አታሳጡኝ ብለው አስጠለውት ወደፊታቸው ፊታቸው ቀጠሉ። እማ ሆይ ወደ ሌላ ገዳም ሄደው ሶስት ቀን እንዳደሩ የገዳሙ መነኮሳት ሰብሰብ ብለው በአንድ ጉዳይ ላይ ይከራከራሉ። እማ ሆይ ሲያዳምጡ ቆዩና በመጨረሻ ጣልቃ ገቡና እኔ ምለው በገዳም ሕግና ደንብ መሰረት። ጾም መያዝ ጾም መፍታት ብሎ ነገር አለ። የእኛ ጾም መያዣችንና መፍቻችን የፈጣሪያችን ቃል ብቻ ነው። ይሄ ሁሉ ዝንዝባ ዝንኬ ምን ያደርጋል? መመሪያችን መጽሐፈ መነኮሳት ምግብ አትቀይሩ፣ የላመ የጣማት ትመገቡ አይደል እንዲህ የሚለው አሉ። አይማ ሆይ መጽሐፈ መነኮሳት እኮ ከዛሬ ጊዜ እንኳን መመሪያ ሊሆነን ከነስሙም እየተረሳ ነው አሉ አንድ አባት። ለምን ይረሳል? መነኩሴ ከእሱ ሌላ ምን ህግ ገደም ባለውና፣ አሉ ፊታቸውን ክስም አድርገው። እሱ የተጣፈው እንደዚህ እንደ ዛሬው ዓለም ባልሰነጠነበት ጊዜ በመሆኑ ዛሬ የእሱ መመሪያነት ተረትተረት ሆናል። አሉ ሌላ ማሆይ። ቆይ ከመሰልጠን ያለፈ ቢሰለጥን ለእኛ ምናችን ነው? እኛ ያለነው በራሳችን ዓለምና ክልል እንትም። መነኩሴ ዛሬም መነኩሴ መነኩሴ ነው። በዓላማውና በተሰጠው መመሪያ ይሄዳል እንጂ ከዓለም ስልጣኔ ጋር ተወዳድሮ ልሰልጥን ይላል። ደሞ እኮ ዓለም ለራሱ ልሰልጥን፣ ላሸብር ቃል እንጂ አልፎ ተላልፎ ገደቡን ጥሶ እኛ ክልል ገብቶ እኛ ልሁን አላለም። እኛንን ዓላማችን እንስተን መንገዳችንን አጣመን ድልድዩን አፍርሰን ወደ ዓለም የተቀላቀል ነው። እኛንን ዓለም ያረገችው አይቅርብን አይለፈን ብለን ውስጡ ገብተን የምንዋኘው፣ እኛንን ዓለም ጠርተን የጋበዝናት እስቷ ታዝባን ረገደባችሁን አለፋችሁ እያለች እየተቸችን እኮ ነው። እስቲ አንድ ዓለማዊ ሰው ወንድም ይሁን ሴት ቆቡን ትዳሩን አይቅርብኝ ብሎ ሁለቱንም በአንድ የያዘ አይታቸዋል። እኛ ግን ቆቡን ዘመናዊነቱን አይለፈን ብለን ጉራማይል ሆነናል። ለመሆኑ ዘመኑ ጊዜው ምን አጠፋ? ምን በደለ? እንደ ጥንቱ ይመሻል ይነጋል። ክረምትና በጋ፣ ቀንና ጨለማ ይፈራረቃል። ምኑ ተለወጠና ምክንያት ሆነን? ስልጣኔ ለራሱ ይሰልጥን፣ እኛ ምን አገባን። ጥንት ጠዋት ለመነኮሳት ሰዓት የተሠራውን ሕግ ለምን ተግባራዊ አናደርግም? ማን ከለከለን? ማን በጠመንጃና በግድ አስገደደን? ለምን የራሳችንን ድክመንት በዘመኑ በስልጣኔው እናመካኛለን? እስቲ ወደ ተነሳንበት እንመለስና እነዚህ በየገዳማቱ ጾም አስያዥ አስፈች ሆነው ያልተለመደ ነገር በገዳም ላይ ጀምረው ጽንቁ የሠሩ የሚመስላቸው በማኅበር እየተደራጁ በየገዳማቱ አዳራሽ እየሠሩ በቡድንና በግል የገዳምን ሥርዓት እንዲንዱ የፈቀርንላቸው እኛው እናስቁማቸው። እነሱ እኮ ገዳሙን መነኮሳቱን ጠቀምን፣ ለሕዝብ አስተዋወቅን ብለው ጽድቅ አገኘን ብለው እንጂ እኛን ምን ያህል ከዓላማችን እንዳዘናጉንና እንዳሰነፉን ፈጣሪን ሳይሆን ሰው ተመልካች እሱን ሳይሆን እነሱ አገልጋይ እንዳደረጉ አያውቁም። እስቲ ልምታ ይብቃና፣ በቃ አርዳችሁ፣ እብሳችሁ፣ ጠምቃችሁ አጉል ሰውነታችሁን ከምታደልቡ የማና የማናቀውን አቅምሳችሁ በአእምሮትና በልዩ ልዩ ስጋዊ ፍላጎት ከዓላማችን እንድንቀዛቀዝ ከምታረጉን ሰብሰብ ብላችሁ ተማከሩና ለሰንጋ፣ ለበግ፣ ለፍየል፣ ለጠላ፣ ለጠጅ፣ ላረቄ፣ ለቢራ፣ ለልዩ ልዩ ነገር የምታወጡትን ወጪ ሰብስባችሁ በየሀገሩና በየድርጅቱ እየዞርን በአመት ቀለባችንን ከመለመን አድኑን፣ እናንተ የአመት ቀለባችን ልብሳችንን ቻሉን፣ ከዚህ ሌላ ጾም መያዣ መፍቻ አያስፈልግንም በሏቸው። በደስታና በሙሉ ፈቃደኝነት ያደርጉታል። ማንም አይቃወም፣ እርግጠኛ ነኝ። እነሱ የእኛን ፈቃደኝነትና ፍላጎት ለማሟላትና ገዳም ላይ ማረዱ እኛን ያስደስቱ እየመሰላቸው እንጂ ይቅር ባይ ካገኙ ለመተው አያንገራግሩ። ትክክለኛውን መንገድ አሳዩአቸው። ስለዚህ ባካችሁ ራሳችንን፣ ሆዳችንን፣ ማንነታችንን፣ ዓላማችንን አናስወቅስ፣ አናስንቅ። እኛ ገዳማችን ዓላማችን ካላስከበር ማን ያከብርልናል? መጽሐፋችንን እናንሳ፣ እንጠቀምበት፣ እንተግብረው። ጊዜውና ዘመናዊነቱ አትጹሙ፣ አትጸልዩ፣ ያላመ ያልጣመ አትብሉ፣ ካዳፋ ጎዳፋ አትልበሱ፣ አትክሱ፣ አትትቆሩ፣ ከባታችሁ አትከተቱ፣ የባቶቻችሁንና የእናቶቻችሁን ፈለግ አትከተሉ። ቆፍጣና መራር መናኛ ትሁኑ አላለ? ዓላማ ዓላማ ነው። መነኩሴም መነኩሴ ነው። ገዳምም ገዳም ነው። ትናንትም፣ ዛሬም ጥንትም ያው ነው። አረ ጥንት በአባቶች በእናቶች ዘመን በእነንጦንስ እና በነ መቃርስ ጊዜ በአንድ ገዳም በአንድ አበምኔት ስር ለምሳሌ በአባ ሰራጵዮን ገዳም ኤልፍ መነኮሳት በአባ አሞን ገዳም ሦስት ሺህ የሆኑ መነኮሳት በአንድ ይኖሩ ነበር። ታዲያ ሁሉም ዓላማውን ያወቀ ነበር የገባው ስለ ነበረ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው በልብስ በምግብ፣ በኑሮ ሳይለያዩ በአንድነትና በፍቅር በሰላም የመነኮሳትን ሕግና ደንብ ጠብቀው ይኖሩ ነበር። ዛሬ እኛ በአንድ ገዳም በዛ ቢባል ከአራት መቶ እስከ ሦስት መቶ እና ከዛ በታች እየኖርን ሐሳባችን እንደዛው እንደ ቁጥራችን የተለያየ ሆኖ ብየል ወዲህ እዝምዝም ወዲያ ሆነን እንኖራለን። ምናየው ስንባል ዘመኑ ስልጣኔው ገለመሌ ብለን የሥጋ ምኞታችንን አሸንፎን ዓለምን ወደን ያደረግነው በዘመኑ በሥልጣኔው እናመካኛለን። ኧሬ በቃል እስቲ በዘመናችን እንኳን ጻር ቃሬ ማርያምን ቅድስት አርሴማ ገዳምን እንደ ምሳሌ አድርገን ንውሰድ። እንኳን ነዋሪው ለጸበል ለሱባይ የሄደው ምእመን ከደንቡ ከሥርዓቱ ዝንፍ አይልም። ታዲያ እነሱ ከዚህ እኔና እናንተ ካለንበት ዓለም ውጪ ናቸው? አይደሉም። ግን እንደ እኔና እንደ እናንተ በዘመኑ በሥልጣኔው ሳያመካኙ ዓላማ ዓላማ ነው ብለው በቈራጥነት ራሳቸውን ሕጉን ሥርዓቱን አክብረው ሌላውን እንዲያከብር ያደርጋሉ። እኔና እናንተ ግን በዓሉ ሆነ ጾም ሲያሲዙን መጡ ገለመሌ እያለን የቅዳሴውን ጊዜና የገዳሚውን ሕግ እንደ ፈለግን እንገለባብጠዋለን። ኑ ጓዳ ጒድጓዳችንን ሚስጢራችንን እዩ እንዳሻችሁ ፈንጩበት ብለን በራችንን ከፍተን ለቀንላቸው ለትዝብትና ለንቀት ተዳረግን። የኛ ዳኛ አድርገን በላያችን ሹመናቸው ባዶአችንን እንንገዳገዳለን። ስለዚህ ወገኖቼ፣ ዛሬ ያልመሸም ወደ ራሳችን እንመለስ። የአባቴ የእናቶቻችንን አሻራ እንከተል። እንራብ፣ እንጠማ፣ ልብስ ምግብ አንቀያየር። የላመ የጣም አንመገብ። ወገባችን የታጠቀ መብራታችን የበራ እንሁን። ከራሳችን አልፈን ለሀገራችን ለዓለምን እንጸልይ። ለሆዳችን አናድላ። ጥሉላት ምግብንና መጠጦችን ከእኛ እናስወግድ። እንደ ቀድሞዎቹ እግራችን ይሰነጣጠቅ፣ እጃችን ጉልበታችን በስግደት መጅ ያውጣ። ጸሎታችን ከልባ ጋር ይሁን። ለቁመተ ሥጋ ብቻ እንመገብ። እርቃናችንን ለመከለከል ብቻ እንልበስ። ዘመናዊ ልብሶችንና ልዩ ልዩ ቁሳቁሶችን ከእኛ እናስወግድ። ቆራጦችን ሆንና ከእኛ ኋላ የሚመጡትን ቆራጦች እናደርጋቸው። ወገኖቼ ነገ ለተከያዮቻችን ምን ልናስረክባቸው ነው? እኛ ቀድሞ አባቶቻችን ያስረከቡንን ሥርዓትና ደንብ ኋላ ቀር አክራሪነት ብለንጣል ነው ከእኛ ኋላ የሚመጡትን ደግሞ የእኛን ኋላ ቀር ብለው ሲጥሉ ምነና ምንኩስና ከነስሙ የሚያስታውሰው ጠፋ። ሞቶ ተቀበረ ማለት ነው። ስለዚህ ባካችሁ ዓለም አይሰልጥኑ። ስልጣኔ ብሰጠንም የእሷ ለእሷ ትተን የእኛን እናያዘው፣ እንጠቀምበታለን እንጂ አንጎዳበትም። ለምን ዓላማ ነዋ። የሕጎች ሁሉ ባለቤት ፈጣሪ ደግሞ ከዘመን ከስልጣኔ በላይ ነው። ለና አባ እንጦስ ለና አባ መቃርስ የምንኩስና ሕግን የሰጠ አምላክ እሱ ዛሬም ያው ነው። ዘመንና ሥልጣኔ አይለውጠውም። ጨረስኩ። ጆሮ ያለው ይስማ፣ ልብ ያለው ልብ ያድርግ። ደህና ክረሙ ብለው ከኋላ የሚያሳድዷቸው ያለ ይመስል ብድግ ብለው እየበረሩ ገዳሙን ጥለው ወጡ። እማሆይ ከዛ እንደወጡ ወደ አንድ ከተማ ገብተው አንድ አዳራሽ ውስጥ በአንድ ጉዳይ ላይ የሚወያዩ ሰዎችን ድምፅ ሰምተው ማንም ሳይጋብዛቸው ሰተት ብለው ገብተው መካከላቸው ቁጭ ብለው ውይይቱን ያዳምጡ ጀመር። ሰዎችው የማሆይ ማንነት ባለማወቃቸው እየተገረሙና ሰረቅ አድርገው እያዩቸው ውይይታቸውን ቀጠሉ። እማሆይ ድንገት ብድቅ አሉና እንደ ምን አላችሁ ልጆቼ አሉ። ሁሉም በአክብሮት እግዚአብሔር ይመስገነው አሉ ከመቀመጫቸው ተነስተው ቁጭ በሉ ልጆቼ፣ አሉና ሁሉንም መልከት ብለው፣ ወንድሜ አሁን ያልከውን ነገር እቃወማለሁ። ስሙ ልጆቼ፣ ገዳም ማለት የላመ የጣመ የማይበላበት የማይሰራበት የትህርምት የትጋት የድካም ቦታ እንጂ አሁን እንደምትነጋገሩበት ጮማ የሚቆረጥበት ቦታ አይደለም። ይህ ከብት በግ፣ ፍየል ለጠላና ለልዩ ልዩ ወጪ ያዘጋጃችሁትን ገንዘብ ለምን ቀለብ ሽሮ፣ በርበሬ፣ ጨው፣ ሳሙና፣ መርፌ፣ ክርና ምላጭ፣ ለሌሊት ልብስ የመሳሰለውን ገዝታችሁ አታድሏቸው። ለገዳማዊ የሚጠቅመው የሚያስፈልገው ይሄ ብቻ ነው። ሌላው ምን ይረባዋል? ነው ጦም አባቶቻችንን እናቶቻችንን እናሲዝ እናስፈታ ብላችሁ ጭንቁ የመነኮሴ የጾም መያዝ መፍታት ከመቼ ጅ የጀመረ ነው? ይህ ሆድ ከማስፋትና ዓላማን ከማዘናጋት በቀር ጥቅም የለው። እናታችን እነሱ ይህን አላሉ፣ እኛ ያለፈ ፈቃዳቸውን አላደረግንም። ደግሞ እኛ ሄደን አብረን ከአባቶቻችን ከእናቶቻችን ጋር ጾም ይዘን ጾም አትፈትን በረከት ተቀብለንና ተመርቀን ደስ አሰኝተው ነው የምንመለሰው እኮ፣ አለ ተሰብሳቢው። ምንክፋት አለው ሁሌ አይደል? በዓመት አንዴ ነው። ስጋ ቢበሉ ኃጢአት ነው? አለ ሌላው። ማሆይ ፈገግ አሉና የወላችሁ ልጆቼ፣ እነሱ ደስ ብሏቸው የተቀብሏቸው መስለው የሚታዩት እናንተን ለማስደሰት ገዳሙም በዛው ምዕመን ያውቀዋል የገቢ ምንጭ ከፍ ይላል በሚልና በተለይ እናንተን ለማስደሰት እንጂ በዚህ ጉዳይ አብዛኛው ደስተኛ አይደለም። ብዙዎቹ በጣም እየተበሳጩ ናቸው። በጥቂቱ ጀምራችሁ አሁን ሲሰፋ ውጣ ወረዱ እያስመረራቸው ነው። ወንዱ ሴቱ፣ ከማኅበር ሥራ ሌላ እናንተን ጋግሮ ጠምቆ ተቀብሎ ደስ ለማሰኘት ለስራ ላይ ታች ማለቱ መሮታል። ወንዱ እንጨት በመስበር